ዝም ብሎ አንድ ወንድ ጠብቀህ እዚህ ላይ ቁጭ ብለህ እዚህ ላይ ቁጭ አንድ ጃኬት ሶስት ወር በሙሉ እየለበስክ አንድ ጃኬት ድሮ ድሮ እኔ በቅናሽ አግኝቼ የገዛውትን ማለት ነው። ሶስት ወር በሙሉ እየለበስክ አንደኛዋ ሴት በገዛችን ጃኬት ከአንደኛዋ ጉዴላ ጋር ቁጭ ብለህ ከጉዴላ ጋር ማለት ነው። ጉዴላ ነው የምልሽ። ከጉዴላ ጋር ቁጭ ብለህ በጃኬት የማይለውጡ ህይወቱን አይለውጡም። ጃኬት ሰው እንዴት አንደኛ ለተመልካች ራሱ ለተመልካች ራሱ እሺ የሚባል ነገር እኮ አለ። እኔ ሁል ጊዜ አንድ ልብስ ለብሼ ስታዩ እናንተ አይደብራችሁም? ምን እነዚም ጀርመን ሀገር ኖራችሁ አንድ ጃኬት ኒውዬርም ሲመጣ አንድ ጃኬት መስቀል ሲመጣ አንድ ጃኬት ፋሲካ ሲመጣ አንድ ጃኬት አንድ ጃኬቱን መቀየር ያልቻለ እዚያም ደግሞ እኔ ገዛውትን ጃኬት ኬት እንኳን እኔ እኔ ገዛውትን እንደውም ዛሬ ላሳያችሁ። ጠዋት ላይ እቃ ስጥል እቃ ይጠልኩ ነው። በነገራችን ላይ ዛሬ ሲደረደር የለበሰው እኔ የገዛውለትን አዲዳስ ነው ላችሁ ረስተ ሀዋንን ከአዲሱ ጫማ ላይ ይሄኛው እኔ ይሄ ነው እንዲህ ስል ሲወልቅ አዲዳሱ አለ ቪዲዮ ላይ አሁን፣ ምሱን ጫማ ነው የምታደርገው? ስ ዮርስ አዲዳስ ይው እዚህ ጋ አለ እና አዲዳስ አዲዳስ ነው አዲዳስ። አሁን ምሱ ነው የምታደርገው? ጉራ ብቻ ይለ ይህን ረስተሃል። ከነገና ደግሞ እቃ ስንጥል ደግሞ ያ ድሮ ከሌባ ላይ የገዛኸው ሻንጣ ሙሉታቸ ደግሞ እንዲህ አለው አልወሰድከውም ለካሱ

ያስጠላ ግን ከህጻን ነበር ስሸጉር የነበረው የአረብ ጌጤ ነው። እኔ የምመኘው የነበረው እንደዚህ ጡንቻ ያለው ቦክስ የሚቧቀስ ምናምን ነገር፣ ቀሳው ደግሞ በጣም ትንሽ ነገር ነው። እጁ ግን በጣም ትንሽ ትንሽ ነው። እንዲህ ስለጨበጠት ነው። ሰፋን ገባች ከርቆ ላይ ተቀረጸችሁና እንዲህ ብላለች። ወዮ አልኩ፣ በቃ ወዮ ለካ እውነትም እናንተ ሴት የሚያባረር ወንድ በአጠቃላይ በአጠቃላይ የሆነም ተጠጊ ተለጣፊ ቫይረስ ምናምን ምናምን ነገር የለም። ቫይረስ ትንንሽ በሽታዎች ናቸው። ትልልቅ በሽታ የሚሆኑት

ተነቀነቀች። አየናት አየን ተላከልን እንደው አሁን ነው ብዬ ገባኝ። አሁን እኮ ነው ይሄ ገባኝ። እኔ ግን እግዚአብሔር የሆነ ነገርማ ቀንሷል። የሆነ ነገርማ ቶሎ ቶሎ ቶሎ እንትን የማለቴ ጉዳይ ትንሽ በጣም እንትን ብሏል። ይሄ ቶሎ የማስታወሴ ነገር ገባችሁ። በፍጹም አላሰብኩትም እንደዚህ አይነቱን ነገር እንደዚህ አይነት ነገር ይፈጠራል እዚህ ጀርመን ሀገር ውስጥ እንጨም አላውቅም። ጅጅ ማይክል ጃክሰን እየመሰለ መጣ ተነቅንቆ ነው። ለማንኛውም ሰብስክራይብ እያደረጋችሁ ዩቱብን በዛ በማነው ጀግና ግን ይሄ አሁን ደግሞ ብንጠጣ ችግር ነው፣ ሻምፓን ብንከፍት ችግር ነው። ልግ የከሳነ ነው እንጂ ምን ያስፈልገዋል ልጁ ግን፣ እስቲ ንገሪኝ፣ መኪና አለው። አካሄዱ በሙሉ ያስቃል። ሮላ ይዞ ነው አሉ ሄዶ፣ ወደ መኪና ለምን አንለውጠው? እንሸለሙ፣ እንደዚህ አይነቱ ጀግና ማንም ፈሳም ራሱ፣ አራት ሺህ ዩሮ ልብስ ገዝተንለት እየሸጠ እየበላ አይደለም? ለዚህ ጀግና ታዲያ እንዴት ከሮላ ወደ መንጃ ፍቃድ ብናሻሽለው፣ ከዛ መንጃ ፍቃዱን ሲጨርስ ደግሞ መኪና ጊፍት ቢሰጠው ምን ይመስላችኋል? ጀማዎቹ ጀማዎቹ ለዛ ተብሎ እኮ ነው ጀማው። እስኪ እ አንድ ታሪክ እንስራ እስኪ፣ አንቺ ዛሬ እቺ ምን አባቷ ሮላ ነው። ሮላ ምን ሰራ? እኛ ምን የምናውቀው ነገር የለም። እንደ ማንኛውም ሰው የሚዲያ ሰዎችንን ሰማን። ስለዚህ እንሸልመዋለን ብለን ለሽልማት እንዘጋጃለን። ሮላውን እንግዲህ

አ ሁለተኛ አ ላላቸሁ እ እ አ ይሸጣል ወይ? አሪፍ ከሆነ እ አሬ ይሸጣል። ከፈለግሽ የምገዛቸው ልብሶች የሚሸጡ ናቸው። ነገር ብትጪ ምትሸጫቸው ብታጪ እንኳን ምትሸጫቸው ልብሶች ስለሆኑ ነገርኩሽ እኮ ስገዛ እራሱ ከሁለት ማሰሪያ ጋር አንዱን አስሮት ሄዷል። አንዱን ደግሞ እንደዚህ ነው የምገዛው። ስገዛ ራሱ ኔክስት ማሰሪያ እንኳን እኔ በጣም ስገዛ፣ ገባሽ፣ እስከ ኢንሹራንሱ ነው የምገዛው። በነገራችን ላይ ኢንሹራንስን አስመልሻለ ልብስ ምክንያቱም ኩቹ ስለነበረ፣ እኔ ምን ነገር ሳረግ ያለ ፉል ኢንሹራንስ ነኝ ስል ጉራ እንዳይመስልህ፣ ገባክ? አስመልሻል፣ ኢንሹራንስን አስመልሻለሁ። እነዚህ እነዚህ ልብስ ገዝቻለሁ የኩቹ አውጥቼ ሰውየው ግን ይዞብኝ ጠፍቷል ብዬሽ ከክስ ጋር ሄዶ ብሪ አራት ሺህ ኤሮ ቁርጡ ብሎ ባንክ ላይ ቁጭ ብሏል። ከቀላል ሰው ጋር ይገጠም ክበስልሃል። ከማንም ግንጋ ይገጠም ክበስልሃል አይደለም። ምን እንትን ንበል? ወይ እግዚአብሔር ይስጣችሁ ወገኖቻችን፣ እኛ ምንም አንልም። እግዚአብሔር ይባርካችሁ፣ ደማችንን ስለመለሳችሁልን። ምክንያቱም የዚህ ሀገር ህግ ብዙ ክራይም ስላለባቸው ስንሰደብ ዝም ምን ሚሉት ዝም ነገኑ ተነጎዲያኑ ይህን አስተርጉሙ፣ ያንን አስተርጉሙ፣ እንደዚህ ያርጉ፣ እንደዚህ አምጡ፣ መረጃ ማስረጃ፣ ምናምን እግዚአብሔር ትልቅ ነው ብላችሁ ጋይስ ይህንን ነው እግዚአብሔር ምስክሬ ነው ብላችሁ። ሰውን አትደገፉ፣ እግዚአብሔርን ተደገፉ። እግዚአብሔር ይመልሳል፣ እግዚአብሔር ያዋረዳል፣ እግዚአብሔር ያንተባትባል።